እኔ አቆላምጫት ነው ። እሱማ ሰላም ነው። ከዛ ሰሌ ብዬሽ ጠራኋት አይባልም አሉ። እኔ ሰሌ ብዬሽ ነው አቆላም መጣው። አንቺ ንገሯታ በውስጥ ነው በእናንተ ነው አቦሮ ማለት አሁን በይት፣ እኛ እኮ በአንቺ ስትይ ኦኬ ችግር የለውም። እኛ ግን አሁን እኔ አቆላ በእናንተ ግን ብልግና ነው። እኔ እራሱ አሁን ሳላስብ እኮ ነው አንቺ ባለጌ እያልኩሽ። እኔ አሁን ሳላስብ ነው አመልጦኛ፣ አንቺ ባለጌ ዝም ብለሽ እያልኩሽ። ምክንያቱም እቤት ውስጥ እንደዚህ እንኳን እንደዚህ ተብለሽ አንቺ ትርጉሙ ስለምታውቂው ነው። ኦፍሲት ማለት ነው። አንቺ ትርጉሙ ስለምታውቂው ነው። እኔ ደግሞ ትርጉሙን አላውቀውም እኔ አሁን ምሳሌ ጓደኛዬ ሰላም ነው። እኔ ዳግሜ ቢሎ እኔ አውቃለሁ ዳግሜ ብልሽ ይህንቺ ትርጉሙ ብልሽ ስለማውቀው አሁን ብዙ ሰዎች እኔ ማንኛውም ሰው ያገኛል ኦሮሞ መሆኔ ማለት ነው። ታውቂያለሽ አይደለ? ይህንን ቃል እኔ ቢናገር ስርዓት የሌላ ሴት ናት እንደዚህ ይሄን ቃል የምትጠቀሙ ታውቂያለሽ አይደለም? ስነስርዓት የሌለች ሴት በቃ ወንዶቹ ራሱ የማይጠቀሙ ቃል ስለሆነ ይሄንን ቃል የምትናገረው በቃ ስነ ስርዓት የሌላት ሴት ነው። በቃ በአጠቃላይ ትርጉሙ ስለመላቆቆ እኔ ላይ ማንም መፍረድ አይችልም። እኔ አቆላምጬ አንቺ ላይ አይፈረድም እኮ አሁን አንቺ ስለጠየሽኝ እኔ ደግሞ አውቃለዋ ይህንን ደግሞ፣ ይሄ ስህተት እንደሆነ ደግሞ ለአንቺ መናገር አለብኝ። ታውቂያለሽ ልጅ ደውሎብኝ ነው

እንደና ያለሁት ወርዳ ነው፣ ክረምት ይዞኛል ነው እያልኩሽ ያለሁት ዝናብ ዘነበ። ነው የዛሬ ቪዲዮ ባልሆነ አይ ላላላ አይደለም ያንን ነገር አደናበተ እኔ እኮ የመጣሁት አሁን እኮ አሁን አሁን ነው እንደውም፣ በእንትን ነው የመጣሁት፣ በኮርኮንች መንገድ ነው የምሄደው እኔ አርባ አመት አርባ አመት የሆነ እኛ አረሽማ ግን ያው እኮ ያለው አናን እግዚአብሔርን የጃጀች አሮጊት እነሱን እያየች ነቃ ትላለች። እንዴ በስማ እኔ እናት እኔ ትልቅ እኔ ልጄ ራሴ ቀለሉ። እናት እኔ ራሴ እድሜ ወደኋላ ተመልሷል። አሁን ቀላል። እማና አባ እንኳን የእነሱን እንትን ሰርተዋልአባ ከሳምንት በኋላ ተለያየን ይመጣል። እሱም አሁን አበባው ሽማግሌ

የደቪዶሎ ዩኒቨርሲቲ ተማሪ ነበር። እንዲጫካ ውስጥ ወስደው ደፍረው እንደዚህ አድርገው ምንድን ነው ያለችው ስትጠየቅ፣ እንዴት ነው ሉላ ራሱ እንዴት እንዳለቀሰች ቤቷ። ከዛ በኋላ ምንድን ነው ያለችው? እዚህ ፊታችን ላይ የሆነ ነገር ሲቀባ እንባ ብሎ

ማርያምን እንደዛ እያለች እያለቀሰ ማርያምን እንደዛ እያለች እያለቀሰ፣ አንቺ የምትቀጅን ሴትዮ